የኔታ እኮ በመቋሚያ ይመታታል፣ በመቋሚያ ይገራረፋል። በሰንበት ትምህርት ቤት እኔም ገጥሞኝ፣ በህፃናት ክፍል ያስተምረን የነበረ ዲያቆን አባተ የሚባል ነበር። መምህር ነው፣ ነፍሱን ይማር፣ በህይወት የለም። እሱና መምህር ጌታቸው የሚባሉ መምህራኖች ነበሩ፣ ቀሲስ በዮሐንስ ዘገየ። ሶስት መምህራን ነበሩ፣ ትልልቅ መምህራን የምንላቸው እኛን ሊገርፉና እርስ በርስ ደግሞ በመቋሚያ ይደባደባል በእኛ ምክንያት በመቋሚ ይደባደባሉ። እኛን ደግሞ ሰው እንድንሆን ዴክስ ላይ አስጠኝቱ ይገርፋል። ስለዚህ ክርስትና በዚህ ውስጥ ያለ ነገር ነው። አንድ ቤት መኖር ደግሞ ብዙ ያባብላል። ብዙ ነገሮች ይኖራሉ። መጋጨት፣ መስማማት፣ ምናምን ምናምን ይኖራል። በቃ ይሄ ተፈጥሮ። አይ እሺ ባካችሁ በዚህ ሁኔታ ጉትቻ ውስጥ አንድ ግባ ያጋግላሉ። ፕሮቴስታንቱ ይመጣና እፎይ የሚባል ቆሻሻ ነው ይላል። ያ ሙስሊሙ ደግሞ ይመጣና ይደግፋል። አትወሰዱ። አሁን አንዱ እንደዚህ ሁን የሰራሁት መልዕክት ነበር ከሰዓታት በፊት ፈለጋ ትናቴ ውስጥ ተጽዕኖ ፈጣሪ ነው ይላል። ገብቻ የዋለው የጴንጤ መዝሙር ከፍቶ ላይ ብለህ ሞቅ ያለ ነገር ያለ እንዲህ እነዚህን ተከትለን ትክክል እንላለን እኛ ደግሞ ይሄ ትክክል በሽታ አለብን ያ ከፍተኛ የሆነ ባክቴሪያ ነው ያለብን፣ ሆነ ምናምን እና ትክክል እንላለን። ቃሉ ካማረ ወይ ፊደል አጠቃቀሙ ትክክል ከሆነ ገብተን ታ ትክክል እንላለን። የትክክል በሽታ አለብን መዳን ያለሚያንሳል ከግንዛቤ የሸሸ ትክክል ማለት እና በዚህ አይነት መንገድ ነው የሚሆነው። እፎይ የለጠፈውን ቪዲዮ አነሳም አላነሳም በወንድሞች መካከል ነገሮች አልካሉም። መቶ ፐርሰንት ይህንን በልበ ሙሉነት ነው የምነግራችሁ። አነሳው አላነሳውም ተቆርቋሪ አያስፈልግም። ፈለገ ኮሚቴ የለውም፣ እኔ እፎይ ኮሚቴ የለው። ሁላችን የቤተክርስቲያን ኮሚቴዎች ነን፣ የቤተክርስቲያን ልጆች ነን። ተዉ፣ ይሄ በጣም አደገኛ ነው። እኔ ለምን ለይ ይቻላል ወድ እችላለሁ አ እንደእናንተ ወይም እናንተ እኔ ለይታችሁ እንድትወዱ ማድረግ የሚያስችል እኮ ነገር ማድረግ ይቻል አይደል ግን ለይቱን ወደዱ ቁጥሩ አይደል ፈለገን ለይቶ ቴዲ ለይቶ አትችሉ ጥሩ አይደለም። አታድርጉት። ይህንን ለማለት ነው የገባሁት። በነገራችሁ ላይ እየተነገረው የማይሰማ መናፍቅ፣ እየተነገረው የማይሰማ እየተናገርኩ ያለው ስለ ክርስትና። እፎይን የምትሰዱ ፈለገን የምትሰዱ ትክክል አለ ትክክል አለ። ድምዳሜውንም ሀሳቡንም ተው። እየተናገርኩ ነው ሰዎች እየተናገርኩ ነው። እየተናገርኩ ነው። ፈለገ እንዴት እንደዚህ አደረገ እፎይ እንደዚህ አደረገ አትበሉ፣ አትበሉ። ውጤት ያመጣል እንደዛ ማለታችሁ አያመጣም እኮ። አሁን አስታርቅልን የምትሉ ሰዎች እግዚአብሔር ይባርካችሁ። በቃ እርቅ የምትፈልጉ ሰላም፣ ፍቅር የምትፈልጉ ሰዎች እግዚአብሔር ይስጣችሁ። እነ ሃናን እነ ሰሚራ ተዉ። አሁን እዚህ ውስጥ እና አገባችሁ። እነ ፓስተርዬ ሀሳባት ጥሩ ማለት ነስር ይሆንባችኋል። የእኛ ቤት ወሬ ብዙ ጊዜ ለእናንተ እከክ ነው፣ አላርጂክ ነው፣ አይሆናችሁም። እውነቴን ነው ምላችሁ፣ ነገ ይበላችኋል። መጥፎ አክሊልን እንትን ብላችሁ ቀሲስን ስትቀጠቅጡ ምናምን የነበራችሁ ቀሲስ አባታችንን አባታችን ብለን አክብረን ቁጭ ስልን ለእናንተ እከክ ነው። መጥፎ እውነቴን ይበላችኋል እና ተስተካከሉት። ትክክል አይደለም። በዚህ መካከል ደግሞ እኔ ሰዎች ተስፋ እንዳይቆርጡ እጭ አገልግሎት እንዳይሉ ከሚያገልግሉ ማመይ በቅርብ ሰዓት ሰላም ያገናኘ ነው ምናምን የሚል ነገር አይቻልም። ከባድ ነው፣ ከባድ ነው። እንትኑን አስቡ እሺ። ትክክል አይደለም። እኛ የምንፈጥረው ጫጫታ በጣም ብዙ ነገር ይረብሻል። ትናንት በእፎይ ላይቭ ላይ በጣም ነው ዲስከሬጅ የተደረጉት ተሰድብ ያለው ጭምር። በቃ አንተ አቁም ውጣ፣ ሁሉ እስከመባል የደረሰ ነበረ። በጣም የሚያሳዝኑ ቤት ይሁን። ታናሽ ነኝ የማረባ ነኝ ከብዙዎቹ ታላላቆች ጋር መቀመጥ የሚገባኝ ሰው አደለው፣ እግዚአብሔር በሚያውቅ ግን አባቶች ኖ አይ ቴዲ ፕሮግራሙን አንተ በዚህ መንገድ ምራ ብለው አዘዙኝ። የታዘዝኩትን እንኳን እንዳላደርግ የእናንተ ቲፎ ዞነትና አጉልፉጨት ችግር ሲፈጥር ነበር። ትክክል አይደለም፣ ትክክል አይደለም። እና ነገሮች ወደ ሰላም ይመጣሉ፣ ወደ ፍቅር ይመጣሉ፣ ወደ መረጋጋት ይመጣሉ። እናስተውል ከእጃችን የሚያመልጡ ብዙ ነገሮች አሉ። እኔ በጣም ብዙ ታላላቆች ተስፋ ሲቆርጡ በጣም ነው የማዝው። አይታችኋል። መጋቢያ መረ ከመኖር አለመኖር የሚሻልበት ጊዜ አለ ብለው ው ጨንቆናል። ስልካቸውን አጥፍተው ቀጥታ መስመርም አይሰራም። እየደወልኩላቸው ነበረ። በቀጥታ አይሰራም፣ በዋትሳፕም አይሰራም። አይቸው ታላላቆች እንዲህ ተስፋ ይቆርጣል። ትክክል አይደለም፣ እባካችሁ ለማለት ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። በጣም እናመሰግናለን። ቀሲ ቀሲ ቴዎድሮስን አያለው እና አይ ቲንክ እሳቸው ጉዞ ላይ ናቸው ያሉት ትላንትና የነበረውን ፕሮግራም አልጨረሱ፣ ይህንን ጉዳይን በደንብ አላወቁም እና እንግዲህ እነሱ ሲያቁ ደግሞ ታላላቆቻችን በእርግጠኝነት ብዙ ነገር ይፈታል። እግዚአብሔር አምላክ ለሁሉ ነገር ይርዳን ያግዘን። በነገሮች ሁል ጊዜ ሰላም ፍቅርን የምንሰብክ ሰዎች ነው። ይህን ነው ለማለት ወጡ በጣም ይህ ሁሉ ተናግሬ ይህ ሁሉ ስለ ክርስትናዊ ጠባይ ተናግሬ እፎይ የሚባል ባለጌ ነው የምትሉ ከሆነ ከእናንተ በላይ ባለጌ በቃ እየተነገረ አሰቡ ለአገልግሎቱ የሚጎዳ ነገር ነው የምታደርጉት የተቀጣጠለው እሳት ላይ ቤንዚን ነው የምታርከፈክፉት እረፉ እረፉ ማለት አሁን እንዲህ ትንሽ ቆንጠጥ አድርጌ የምናገረው ለምንድን ነው የእኛ ቤተሰቦች ስትናገሩት እነ ፋጡማና እነ ፓስተር እየ ሲናገሩት አይደብረኝ አይደብረኝ። እና ትክክል አይደለም። በሁለቱም በሚዛን ነገሮች ታይተው ይፈታሉ፣ ይገባቸዋል፣ ይፈታሉ። ይፈታል ችግሩ በእርግጠኝነት። ኦቨር ናይት እኮ ባለፈው አይታቸዋል። ልደትና እፎይ እንደዚህ ሆነ ስትሉ፣ ወዲያ ኦቨር ናይት መጥተው ሰላም ፍቅር ዘሩልና በንዴት በቁጣ ምናምን የሚሆኑ ነገሮች አሉ። እነሱ ጠተዋቸው ሰው በንዴት በቁጣ ሆኖ ምንም ባያወራ የተሻለ ነው። ካወራ ግን አለማመን ነው የሚሻለው አይደል? በስሜት ሆኖ ያወራው ወሬ ገዢ ነው ተብሎ ስለማይወሰድ ማለት ነው። እና እግዚአብሔር ስጥልን፣ እንወዳቸዋለን፣ ተረጋጉ። በእንደዚህ አይነት መንገድ ላይ ምናምን ከተከፈተ መባካቸው አርክዙት፣ አርክዙት፣ ይ ይህ ክርስትና አይፈቅድም። እዚህ ጋር ገብተን ወንድሞቻችንን በትምህርተ ጥቅስ ውስጥ ከምንረግጥ አቤት ቃሉ ሲያስተል ከምንረግጥ ግድ የለም እንደው እነሱ ስለሚጽናኑበትና ስለሚበረታቱበት የቅዱስ ወንጌል ቃል መርጠን እናንብብላችሁ። ፎቷቸውን ለጥፋችሁ በወንድሞች መካከል ስለሚኖር ፍቅር አንድ ጥቅስ ብታነቡላችሁ ውኃ አደፋችሁባችሁ። ይሄ ነው ቴክኒኩ፣ ይሄ ነው ዘዴው። ስለዚህ መልካም ይሆናል ብዬ አስባለሁኝ። ለማለት ነው። እንደዛ ነው። እግዚአብሔር ይስጥልን። ብዙዎች እንደማያውቅ ከሆነ ቪዲዮ ላይ ናት። ቪዲዮ ያጥፋ ያጥፋ ምናምን ተውት እሱን። ችግር፣ እሺ፣ ችግር የለም፣ ችግር የለም፣ ይስተካከላል ይስተካከላል። እግዜር ይስጥልን። በጣም እናመሰግናለን። ሁላችሁም ሁላችሁንም በጣም ነው ልባችሁ። ልብ የምታደግሙት አንዳንዶች በእውነት እግዚአብሔር በእውነት ልብ ይስጥልን። በእውነት ወንድሞችን ስለማፍቀር የምታደርጉትን ነገር ባደንቅም፣ ግን የሚነገረውን አለመስማት ነውር ነው ነውር ነው እና እስቲ ቆንጆ እንዲሆን ሁላችሁም እስኪ ሁላችሁም አንድ ቃል ጻፉልኝ። አንድ አንድ ቃል ጻፉልኝ። አንድ አንድ ቃል ወጥ የሆነ ማለት አንድነት ፍቅር የሚለውን ጻፉት። አንድነት ፍቅር፣ አንድነት ፍቅር ብላችሁ ዝም ብላችሁም ጻፉ። ሌላው ነገር እስኪ ይርከስ እዚህ ጋር ዝም ብሎ የሚሰጠው ሀሳብ ማለት አንድነት ፍቅር። ከዛ ሌላ ደግሞ ጽሑፍ አጽፋችኋል። አንድነት ፍቅር ብቻ። ሌላ ኮሜንት አጻፍ። አስታርቃቸው፣ ተው። አንድነት ፍቅር ብቻ። አንድነት ፍቅር፣ አንድነት ፍቅር። ኮሜንቱ ይሄ ብቻ፣ አንድነት ፍቅር። እንዴ ተው፣ ሌላ ተክሳጹ ምናምን ተውት። አንድነት ፍቅር፣ በቃ አንድነት ፍቅር። ይሄ ኦርቶዶክሳዊ ማንነት፣ አንድነት ፍቅር። በጣም አመሰግናችኋለሁ። በጣም አመሰግናለሁ። የታዘዛችሁ ደግሞ ደሞ አዛንቂ ቢያንጓች መስላችሁ እናንተም ተውት። እንዴ ማለ ይመስላችኋል እ አሁን እፎይን ምናምን ቪዲዮ አስጠፋው የምትሉ ሰዎች እኔ ማስጠፋት ማጥፋት ወይም ማስጠፋት እንደሚቻል ሳላቆቀርቼ ይመስላችኋል የምትመክሩኝ እ ግድ የላችሁም። አንድነት ፍቅር በሉና ጻፉ። እሱ ይሻላል። አንድነት ፍቅር፣ አንድነት ፍቅር። እሺ አሁን በቃ በእግዚአብሔር ብያችኋል። እፎይንም የተናገራችሁ እንዲህ አይደለም ያላችሁ ፈለገንም የተናገራችሁ ተዉት ተዉትና ያንን ለጊዜው ዝም ብሎ ለእኔ ለታናሽ ወንድማችሁ ታዘዙና ዝም ብላችሁ እፎይ ፈለገ በሉና ጻፉ። እስኪ እፎይ ፈለገ እፎይ ፈለገ እፎይ ፈለገ በቃ ጻፉት እስኪ ጻፉት። ግድ የላችሁም እፎይ ፈለገ በሉ አንድ ላይ። አንድነት ፍቅር በቃ እኛ እፎይ ፈለገ በሉ አንድ ላይ አንድ ላይ እፎይ ፈለገ በሉ ዝም የደበራችሁም ማለት ነው።

አያችሁ፣ የክፋት ጽሑፎች ሲሸፈኑት አላችሁ። የክፋት አሉ እኮ የክፋት ጽሑፎች የሚጽፉ ግን እንዴት እንደሚሸፈኑ እፎይ ፈለገ። እፎይ ፈለገ የደበራችሁ እፎይ ፈለገ በቃ በጣም ጥሩ እፎይ ፈለገ ብላችሁ የጻፋችሁ የእግዚአብሔር ቤተሰቦች፣ መልካም አንድነት እንዲሰፍ መጠቃቀፍ እንዲኖር የምትፈልጉ ወገኖች ሁላችሁ እፎይ ፈለገ ብላችሁ ያላችሁ ሰዎች ስለ እፎይ እና ፈለገ ብላችሁ ሁላችሁም አሁን ልትተኙ ስትብሉ፣ በእኔ ሰዓት አቆጣጠር ደግሞ አሁን የዘጠኝ ሰዓት ጸሎት ከአንድ ሰዓት በኋላ ይሆናል። ስለዚህ በዚህ ሰዓት እፎይ ፈለገ ያላችሁ ሰዎች አንዳንድ ሰላም ለኪ አንዳንድ አቡነ ዘበሰማያት እሺ ይበሉ። አሁን ደግሞ ፈለገ ያላችሁ ሰዎች ሌላ ነገር ከቲክቶካችሁ ጋር ስትፋጉደው ሲነግሯችሁ ስለማትሰቡ እናንተ ግን እሺ በሉ። እፎይ ፈለገ ብላችሁ ሁላችሁ አንዳንድ ሰላም ለኪ አንዳንድ አቡነ ዘበሰማያት፣ ሰላም ለኪ የምትችሉ ሰላም ለኪ። ያው ብዙ ሰው ገና እዚህ ላይ አብነት ትምህርቱ ላይ ገና መደከም አለበት፣ እዚህ ሚዲያ ፕላትፎርም ላይ ሰላም ለኪ የምትችሉ ትችላላችሁ፣ የማትችሉ አቡነ ዘበሰማያት አቅጣችሁ። በጣም ጥሩ። ዛሬ ይውላችሁ አርባ ሰው ስለዚህ ነገር አቡነ ዘበሰማያት ሰላም ለኪ ብሎ ካደረ ነገ ምን ይሆናል? መልስ ዙት። ነገ ምን ይሆናል? ነገ ምን ይሆናል ዛሬ አርባ ሰው ሰላም ለኪ ከደገመበት እዚህ ጉዳይ ላይ ምን ይሆናል? ምን ይሆናል? እስቲ አዎ፣ ትንሽ ሰዎች ትንሽ ሰዎች እያጻፉ ነው። ሰላም እርቅ ይሆናል፣ ፍቅር እርቅ፣ አንድነት በቃት። የዶ ዘሩ ፋይል የሚፈልገው ይሄ ነው፣ ይሄን ነው። ስለዚህ ይህ እንዲሆን ኮሜንት አለ። የቲክቶክ ኮሜንት ነፍስ አይዘራ፣ ነፍስ አይዘራም። ነፍስ የሚዘራው ምንድን ነው? እናንተ አሁን ስተኙ ዛሬ ስለሰማችሁ ወንድሞች ስላላችሁበትና ሴጣን ሲያጽሁባችሁ ላመሸው ነገር አቡነ ዘበሰማ ሰላም ለ በቃለቅ አለቅ። ይሄ ኒውትራሊ እንግዲህ እኔ በራሴ አሁን ይኸውላችሁ በእፎይም በኩል በጣም እየደከምንበት ያለ እየሰራን ያለው ነገር አለ። ትላንት እንታውቃላችሁ በፈለገን በኩል እንደውም ከሆነ ወር በኋላ ምናምን ብለን ድም ያደረግነው አንድ ጉዳይ አለ በማገዝ ደረጃ ሁለቱንም ወንድሞች በቅንነት ለማገዝ እሞክራለሁ። አሁን መጥቼ ግን እዚጋ ላይቭ ከፍቼ የተናገርኩት ቲም የምናምን አቋም ሳይሆን እንደ ክርስትና የራሴ የቴዱ ዘሩፋል አቋም ነው ለማለት ነው። እግዚር ስጥልን፣ በጣም ነው የምናመሰግነው። ሰይጣን እንዲያፍር፣ እግዚአብሔር መንፈስ ቅዱስ ስራ ሁሌ በመካከላችን እንዲያበራ የእሱ መልካም ፈቃድ ይውልን ይሁንልን። ሁላችሁ በጸሎት አስቡ። እሺ በጸሎት እንድከም ለማለት ወዳለሁ። ፈተናዎች በበዙ ቁጥር እንዲህ አይነት ግጭቶች በመጡ ቁጥር እግዚአብሔር መንፈስ ቅዱስ እንዲቆጣጠረን፣ መልካም የሆነ ነገር ብቻ እንዲሰፍል። እኔ ይህንን ከማህበራዊ ሚዲያ ላለመጥፋት በጣም በጣም በጣም በጣም ነው ጥረት የማደርገው ለምን መሰላችሁ? በጣም ማየት ነው የሚያስደስተኝ ከመስራት በላይ እማየው መሰላችሁ። አሁን በቅርብ አንድ ሄሉ የተባለች የታች ነጭ ለብሳ በዚህ ዮኒ ያለች በዚህ ባሮኪ አለ በዚህ ዮብ አለ በዚህ ልደት አለ በዚህ ጠሙ አለ ከበብ አድርጓት። ደስ አይልም? ደስ አይልም? እዚህ ጋር ደግሞ ፎይ ጋር አንድ ምስት ወሬ አድርግ ያለው አንዷ አሁን በቅርብ ነው እየተማርኩ ነው ለፎይ ባለ ሁኔታ እንደእንገላታብኝ ታብኝ አምስት ሺህ ብር ሰጥቻል። ትናንት ስንት ሰው እንደዛ አለ። ይህን ትርፍ ማየት ነው የሚያስደስተኝ። ይሄ ትርፍ ነው ለእኔ ህይወት። አሁን ፈለገ እንደዚህ አጠፋ እንደዚህ እንደዚህ ፈለገ ምናምን የእሱን ኃጢአት ጎግል የማደርግበትን የኔን ራሴ ልብለ ፖስት ባደርገው ነው የሚሻለኝ። በእውነት ትንሽ ለውጥ አመጣበታል። የመጣውን ትርፍ ባስብ ይሻለኝ። የመጣውን ትርፍ እያሰቡ መዝናናት፣ መደሰት። በዚህ ሰዓት እኮ ስንቱ ተሰዱ ያልቅ ነበር። ያ ቤት እኮ አፉን ከፍቶ ነበር የሚጠብቀው። እናንተ አታቁ እዚህ የካህን ቀሚስ ገዝቶ ገዝቶ ገዝቶ ገዝቶ ከመርካቱ በየመጠጥ ቤቱ በየቡና ቤቱ ምናምን ምናምን ብሎ ይመስላችኋል። አሁን በየሚዲያው በየጥጋጥቡ ድራፍት ይዞ ምናምን ምናምን እየረበሸ የምታዩት ከካህን እኮ ካህን አይደለም። እቃውን ገዝተው እኮ የሚያደርጉብን ነገር ከእኛ ቤት እኮ ሰው ለማሰደድ የማይደረግ ጥረት የለም። ያንን ግን እግዚአብሔር መንፈስ ቅዱስ ለመቆጣጠር ትልቁን ዋጋ ከፈለልን። እውነት እግዚአብሔር ለእኔ ዳግም ዳግም እየደጋገመ እየደጋገም የሚሰቀለልን ነው የሚመስለኝ። ክርስትናችን እንዳይወድቅ ክርስትናችን በዚህ ዘመን ፈተና ውስጥ እንዳይገባ እግዚአብሔር ተደጋግሞ እየተሰቀለልን ይመስለኛል። እና እንደዛ ይሁን። በቃ መልካም እንሁን፣ ጥሩ እንሁን፣ በጎን እናስብ። ስህተትን ሳይሆን ፍቅርን እንቁጠር፣ መለያየትን ሳይሆን አንድነትን እንጎትት። ቴዲን ለመጥራት ከፈለጋችሁ እኔ አንድ እናንተ ፊት ልቆምም አልችልም ልጥላ ካላችሁ አንድ ሺህ አንድ ኃጢአት መንዝራችሁ መውጣት ትችላላችሁ። ስለዚህ ላፍቅር ብትሉ ግን ታተርፉኛላችሁ፣ ከኃጢአቴ ታተርፉኛላችሁ። በእኔ በኩል ደግሞ ታናሽ በሆንም እግዚአብሔር በቸርነቱ የሚያቀብለውን ነገር ለመቀበል ትችላላችሁ። ለታላላቆች ወንድሞች ደግሞ የበለጠ ይሄ ይሰራል። ስለዚህ እንትሮ እንቶ እኔ ብዙ ጊዜ ኮምፕሌኖች ወይ ስቆጣ ሰል እንዴት ሄዱ ገሌ ገሌ የሌለ እንዴ ምናምን ልትሉኝ ይችላላችሁ። እኔ በተቋማዊ መንገድ ብቻ ነው እንደዚህ አይነት ነገሮችን አሳምሰጥ ተቋማዊ በሆነ ሁኔታ የሚያናጋ ነገር ሲደረግ አስተዳደራዊ በሆነ መንገድ እንደ ቤተክርስቲያን ወደ ነገ ማሻገር ነገር ሲሆን ያናግራል። በግል ኃጢአት በግል ማንነት ተመስርቶ ግን የሚመዘን አገልጋይ የሚመዘንም አገልግሎት የለም። ከመዘነ እሱ ነው የሚመዘን። የሰማዩ ጌታ እግዚአብሔር በቸርነቱ ያበርታን። ሰላም ፍቅር፣ እየተነፈስን ሁል ጊዜ ስለ ምርታማነት እንድንጨነቅ እግዚአብሔር አምላክ ያስችልን በቸርነቱ። እኔ በእፎይና በፈለጋ አትናቴዎስ ጉዳይ የሚጨንቀኝ ግላዊ ማንነታቸው ወይም ሚዲያ ላይ አንዳንዴ እያዳለጣቸው በሚሆን ነገር ምናምን ሳይሆን እነሱ በቅዱስ ወንጌል አንጸው የሚያመጧቸው ሰዎች እንዴት ሆኖ ምን አይነት ነጭ ልብስ ነው የሚለብሱት? የት ቤተክርስቲያን ነው የሚጠመቁት? እውነት አንዳንዴ በጣም ስታስቡ የማትሰሩት ነገር አለ። በጣም አስበውና ግን መስራት የማልችለው ነገር እሱ ነው። በጣም አስቢ፣ በጣም በጣም እንደ ወንድሞች እንደዚህ አስተምረው እንኳ ሰው ነጭ ማልበስ እንዲህ ማስተባበር ይከብደኛል ብዬ በጣም ይጨነቅና፣ ማድረግ ግን አልችልም። እና በጣም የሚያስጨንቀው እሱ ስለሆነ በጣም የሚያሳስበው እሱ ስለሆነ ምርታቸው በየጊዜው እየጨመረ ገና እፎይ ገና ገና ገና ታሪክ ያሳያል። በነፈለገ በኩል ገና ገና ገና ገና ታምር እናያለን ወዳጆች፣ ገና ገና ምኑ ተይዞ? ገና ስንት እየመረረው ነው እዛ እ ምክንያቱም እንደው በፊት ሳሩንም ለመጋጥ በርካታ ሜዳ ነበር። አሁን መንግስት እግዚአብሔር ይስጠው ሶፍትም መጣል አይቻልም፣ በየመንገዱ ሳርን መጋጥ አይቻልም። ሳሬ ጋጣ ሳሬ ነካ ይገባታል። አንድ ዓመት ከሁለት ሳሩም እየተወደደ ሶስቱም ከመንገድ እየጠፋ ነው እና አስቸጋሪ ነው። በጣም ብዙዎች ወደዚህ ቤት የሚንደረደሩበት እድል እየጨመረ ነው ይመጣው እና እንደዛ ነው። ደርዬ በጣም አመሰግናለሁኝ። እግዚር ስጥልን ፍሬ ሁላችሁንም አመሰግናለሁ። ክበሩልን ክቡራን ወንድሞች በዚህም በዛም ያላችሁ ተው በሉ። ይሄ አይጠቅምም በሉ በወንድማችን በፈለገም ዙሪያ በእፎይም ዙሪያ በቃ አይጠቅምም፣ ይሄ ከክርስትናው ጥሩ አይደለም በሉ ወደ መልካም ነገር ይምጣ። ሁሉም የራሱ እውነት አለው፣ ሁሉም የራሱ እንዲህ ነው እንዲህ ነው የሚለው ነገር ይኖራል። ግን ለአገልግሎቱ የሚጠቅመው ፍጹም አንድነትና ፍቅር ብቻ ነው። እዛ ላይ እንቅፋ ለማለት ነው። በጣም ብዙዎችን እንዳተረፍኩ አስባለሁኝ። በጣም ብዙዎችን እንደሰማችሁኝ አስባለሁኝ። በጣም ጥሩ ቴዲዮ የካናዳ መምጣት እንዴት ነው የሚቻለው? ቀጥ ብሎ ቀጥ ብሎ አሁን ላይ ምንም ምክር መስጠት አልችልም፣ እዚህ ጉዳይ ላይ በደላላ ብቻ እንዳትበሉ። በደላላ እንዳት በጣም ብዙ ሰው ይጠይቀኛል ጥያቄ እና ክፏችሁን ላለማየት ልለው የምችለው በደላላ እንዳትበሉ። እሺ እሺ እናመሰግናለን። አቢሲኒያ በጣም አመሰግናለው። ሁኔ በጣም አመሰግናለው። እኔ አፈርኩ። አስታርቅልን እንተኛበት። አይ መተኛት አያስፈልግም፣ ማፈርም አያስፈልግም፣ መተኛትም አያስፈልግም። ጸሎት እናድርግ ብለን ታዛዘራለ እርስ አንተ ተኝተ እኛ ስለ እርቅ የምንለፋበት ምክንያት ይለ አንተም አተኛ እኛ እንለፋለን እ እንደዛ ነው እ አንተ ያለአንተ እንድትተኛ እኛ ሰላም እና ፍቅር ልናስፍ ጥሩ ነው፣ ጥሩ ነው ሀሳቡ ጥሩ ነው። ግን በጋራ እንልፋ ው ሰላም ፍቅር ደስ ይላል። አንድነት ፍቅር፣ እንደዛ ይሁን፣ እንደዛ ይሁን። እግዜር ስትልን በጣም ነው የምናመሰግነው። በቃ እነ ፋጡማና እነ ፓስተርዬ እረፉ ብለናል። ጥሩ አይደለም በእውነት እነ ማንጉልላት ነው ማንጉልላት ነው የተባ አበበ ጉልላት አበበ ጉልላት ተብሎ ድምፃቸው የመጣው ቀሲስ በትረ እኔ በጣም ከልጅነት ከአስራ ዘጠኝ ሰማንያ ዘጠኝ እሳቸው እንኳ ያን ጊዜ አልገቡም መሰለኝ። ዘጠና አንድ ዓመተ ምህረት ከሆሳና ነው የመጡት። ከሆሳና መጡ። አሁን ዘኪ ያቀረባቸው የወልደ ነጎድጓድ የእኛ የደብራችን ሰባኪ ወንጌል ናቸው። የስብከት ወንጌልም ምክትል ናቸው። ሊቀሊቃውን ስሙር ዋና ኃላፊ እንደሆኑ አውቃለሁ። አሁን ላይ እና ከራስ ይመጡ ይችል ነበር። የሚያክሉት ዲያቆን በድቁና ነው የመጡትን በዛ ሰዓት። አሁን የገርጂ ማርያም አስተዳዳሪ የሆኑት ቀሲስ ሰሎሞን የአንደኛ ጋር ጸሐፊ ነበሩ። ታላቅ ጉባኤ ይዘጋጅ ነበር፣ የሶስት ቀን የጥቅምት ጉባኤ በደብረ ነጎድጓር ታስታውሳላችሁ። ጋር ጫፍ ጫፍ በስማም ስንት ባስተመድቦ ስንት አንድነት ነ በፕሮጀክት ተብሎ መንገድ ተዘግቶ ያኔ ተአምር ነው። አሁን አሁን ነው እኮ ክርስቲያንና ሚስማር ሲመቱት ይጠብቃል እ እዚህ ጋር የሚሰራ ይመስለኛል አሁን ብዙ መንገድ መዘጋቱን አመናየው ያኔ ጉባኤ ተብሎ መንገድ የሚዘጋው ዮሐንስ እና ቦሌ መድኃኔዓለም ነበር አስታውሳለሁ። እና ያኔ ዲያቆን እዚህ ይሉ ነበር በጣም የእሳቸውን ድምፅ በቅዳሴ ላይ መስማት በቃ ብዙውን ህዝብ እንዴት እንደሚያስደስት እስካሁን ድረስ በሁሉም ማህበረ ካህናት ማህበረ ምዕመናን፣ በሰንበት ትምህርት ቤት የሚወደዱ የሚወደዱ ስል ደግሞ እዚ ጋ አሁን ሊያስታውሳችሁ ይችላሉ። ቀሲስ በትረ በድቁና ጊዜያቸው ከሰንበት ትምህርት ቤት አመራሮች ጋር ያልተጣሉበት ጊዜ ያ አካባቢ ወጣት ልጆችን አመሰገኑ። በጣም ሰንበት ተማሪን አላመሰገኑም ተብሎ የሆነ ጊዜ በየጢሻ ጢሻው ዱላ ተይዘወሉ ተፈልጓል። ግን እንዴት እንደሚወደዱ አሁን በጣም የሚገርም እኮ እና እንደዛ ሆኖ ያደጉ እጅግ ድምፀ መረዋ ናቸው። እንኳን አበበ ጉልላት ነው ምናምን ነው ድግምት ሊደረግ እሳቸው ላይ ተደርጎ ድምፃቸው ነው ያጡ እና እሺ፣ እና እንደዛ ነው ለማለት ነው። የአበበ ጉልላት ተነሳ አራን ብብት ሄዶ መላንበብሽ ምንም ችግር የለም። ሁለቱም ይረጋጋሉ በሁለቱም ሁሌ ደስ ይበላችሁ። እሺ፣ እሺ፣ እሺ፣ ችግር የለም። እንተኛበታ። ተኙ። አሁንም ጸሎት አድርጉና ተኙ። ችግር የለም። እንደምንም የሚፈጠር ነገር የለም። እውነት ነው፣ እውነት ነው። ከአንድ ሰዓት በፊት የተለቀቀው ቪዲዮ ስልሳ ስምንት ሰው እኔ ጋር የሚጠቅም እንደው ለአገልግሎት እኮ የሚያነጽ ቪዲዮ አላል ያየ አለ፣ ግን የዛን ያክል አይደለም። እውነት ነው። በጣም ጭቅጭቅ እንወዳለን። ጥሩ አይደለም። ግን መልካም ይሆናል። እሺ መልካም ይሆናል። ጥሩ ይሆናል። ወንድሞች ደግሞ አሉ። አሁን ል ትላንትና ኮ ነበርኩ። እናንትሽ ነበሩ፣ ነባሮኬ ነበሩ፣ ነዮባ ነበሩ። እዚህ ላይ ሚና አይኖራቸውም ብላቸው አትገምቱ። ከኔ የሚልቁ ጎበዞች ናቸው እዚህ እንደዛ ይደረግ። ዮንዬ ዮንዬ ነው አባት እንትን በልኝ አንተ ጻፍልኝ አስታውሰኝ እዚህም እዛም እየባከምኩብ ነው ወንድሜ። ትላንት ው የገቢ ማሰባሰብ ያጨረስ ቀጥታ ወደ ስራ ወጥቶ ለሊት ፋይፍ ላይ ወይም አስራ አንድ ሰዓት ነው የገባሁት። እንደዛ ነው ብክነቴ ማለት። ለዛ ነው እግዚአብሔር ይስጥልን። በጣም ብዙዎች አላማውን ተረድታችሁኛል፣ ሀሳቢን ይዛችሁታል። እንደዛ ነው ለማለት ነው። እግዚአብሔር ይስጥልን። ሻሎም ሰላም ደሩ አሁን ጸሎት አድርጉ ብለህ ብያቸዋለሁ። ጸሎት አድርጋችሁ ጥሩ ነገር ለሚፈጠር ተስፋ አድርጋለውኝ እግዚአብሔር ይስጥልን ለማለት እንወዳለን። እስኪ ያስፋን እግዚአብሔር ያጠንክረን። በቃ እንደዚህ በአንድ መድረክ እንደው ሁሌ የምናገለግል እንደው ያቺን ቀን እናፍቃለው የሚባለው እና ቤን የዘርዘተዋሉ በሁለተኛ ፔጆቻቸው ለክፋት ይጠቀሙታል ይህን ቃልና ያቺን ቀን የምናፍቀው እኔ ከሀገር ውጭ ዓለም ለካ ይናፍቃል። የሚቀርብ ጊዜ የሚመስላችሁ ለካ ሩቆ ነው ነው የምትሉትና በአንድ ላይ ብቻ ከዚህም ከዛም ከአንጋፎቹ ከድሮቹ ጀምሮ እስከ አሁኖቹ ታላላቆቹ መምህራን ብቻ እንዲሰብሰብ ብለን የሚኖር ይሆን እንደ ዝማሪ አላፋት አይነት በቃ እኔ እንጃ። ይሁን እንደ ህልም ይሁን እንደ ህልም ይታየኛል ዜ ነገር እንደዚህ አይነት ጊዜ የምናሳልፍበት ያንን ጊዜ እናፍቀኛል። እግዚአብሔር አምላክ ያንን ያቅርብልን። እናመሰግናለን። ክበሩልኝ፣ እንተንፍስ ፕሊስ እያለ አሁን እናንተ ከገባችሁ እኔ ልቆይ ነው። እናንተ ከገባችሁ ገጽ በሁለተኛው አካውንት ነው

ያለውእና እኛ ቤት ነው የሚሆነው። አይ ችግር የለም፣ ሰላም ይሆናል። ከአጀንዳ ያውጣል። ብዙ ጊዜ አጀንዳ ሳይሆን ጉዳይ ነው። ደስ የሚለኝ ኔትወርክ ጀምረን የምንጨርሰው አንተ ኮዬ ፈጭ ባክ ትሆን ኮዬ። ኔትወርኩ አይሰራም። ቴዲዬ፣ ሰላም ነው? እንዴት ነች? ደናለች ወይ? እግዚአብሔር ይመስገን። እንደነበረ በጣም ደስ ይል ነበረ አው እግዚአብሔር ይመስል ሁሉ ሰናይ ነበር። ቆንጆ ደስ ይል ነበረ። በጣም በጣም እኔ እኮ እንቅልፍ አሸንፈኝ በቃ ጥያችሁተኛው። አንቺ እንቅልፋ እንዴ! በጣም አመሻች። እሺ ላላ ገቢ የተሰበሰበው ስንት ሆነ? አንቺ ስንት ሰጠሽን? ምን ይሰራልናል? አንቺ ስንት አበረከትሽልን እ ክበሩልን እናመሰግናለን፣ ፋኑትዬ እግዚአብሔር ይስጥልን። ልወርድ ነው፣ ያው ዝም ብዬ ነው ያስገቧቸው። እሺ እሺ፣ ዴዬ ሰላም ላይ እናመሰግናለን። አይዟችሁ እንግዲህ አንዳንዴ ያለ ነው፣ ይስተካከላል። በጸሎት ብቻ መበርታት ነው። ሰላም ይብዛልኝ፣ ደና ደርል ምናምን እሺ፣ ቻው፣ ሰላም ደሪለን፣ ደና ደሩ። እግዚአብሔር ይስጥልን። ወዳችሁ ማከብራችሁ ቲንኪ ለማለት እንወዳለን